ከመጡት ሌላ ስም እንዳድሯትና ወዘለልና ሀለሁም ለእነሱም አገራንላቸው ሀያ ዓመት የማይሞላው ጨቅላ ልጅ መቶ ግመልን ጭራና አፉን አያይዞ ይነዳል። ፈሚንሃ ረኩብሁም ከእነሱ መሳፈሪያቸው አለ ከእንስሳት ወሚንሃ ያዕኩሉን ከዛም ይበላሉ

ወኢዛ ቂለ ለሁም ለነሱ በተባለ ጊዜ ታአለው ኢላ ማ አንዘለ አላሁ አላ ወደወረደው መለኮታዊ መጽሐፍ ኑ እንፋረድ፣ ወይለረሱል ወደ መልእክተኛም ኑ ይምከረን በተባሉ ጊዜ ቃሉ ሐስቡና ይበቃናል፣ ማ ወጀድና አለይህ አባአና አባቶቻችንን ያገኘንበት መንገድ ይበቃናል አንፈልግም ይላሉ። አወለው ካነ አባኡሁም አባቶቻቸው ቢሆኑ እንኳ ላ ያዕለሙነ ሸይአን አንዳችንም ነገር የማያውቁ አላዋቂዎች፣ ወላ ያህተዱን ቀጥተኛው መንገድ የማይመሩም መንገድን የሳቱ ቢሆኑ ሊከተሏቸው ነውን? ተገቢ አይደለም። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አለይኩም አንፉሰኩም ራሳችሁን ጠብቁ፣ አለ አደራ ላ የሩኩም መን መንገድን የሳታ አይጎዳችሁም፣ ይዘህ ተደይቱም እናንተ የተቀናችሁ የተመራችሁ እንደሆነ ኢለላህ ላ መርጅዑኩም መመለሻችሁም ወደ አላህ ብቻ ነው። ጀሚአን ሁላችሁም ፈዩነቢኡኩም ከዛንም እፊቱ አቁሙ አላህ ይነግራችኋል፣ ቢማ ኩንቱም ተዕመሉን ትሰሩት በነበራችሁት በምድራዊ ቆይታ ያአዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ትኩረት ሸሃደቱ በይኒኩም በመካከላችሁ ምስክርነት ይቁም ምንጊዜ። ቀስ ስላለው ሑክም ነው ይከብዳል። አስተውሎት ሸሃደቱ በይኒኩም በመካከላችሁ ምስክርነት ይቁም። ኢዛ ሓደረ አሐደኩም እል መውቱ አንዳችሁን ሞት በተጣደው ጊዜ ማለት የሞት ምልክት ሲጣደው ሒነ ልወስያቲ እሱ በሚናዘዝበት ጊዜ ለምስክርነት ይቁሙ ኑዛዜውን የሰሙ ኢስናኒ ሁለት ሰዎች፣ ዘዋ አድሊ ሚንኩም ከናንተ የሆኑ የፍትህ ባልተቤቶች ሁለት ሰዎች ሙስሊሞች። ይሄ ካልተገኘ በጉዞ ላይ ከሆናችሁ አው አው አኸራኒ ወይ ሁለት ሰዎች ሚን ገይርኩም ሚን ገይር ሚለቲኩም ከናንተ እምነት ውጭ የሆኑ ሚን አህልል ኪታብ ማለት ነው። ሚነል የሁድ ወነሳራ ዚሚ የሆኑ እነሱ ደግሞ ይቁሙ። ኢን አንቱም ዘረብቱም ፊል አርዲ እናንተ በምድር ላይ በምትጓዙበት ጊዜ ከተጓዦች አንደኛው ንብረት ቀው ጥሎ ሞት ይነካዋል። ኢን አንቱም ዘረብቱም ፊ ፊል አርዲ ፈአሳበትኩም ሙሲበቱል መውት ከዛንም የሞት አደጋ ያገኘቻችሁ እንደሆነ እንዲሁን። ለምን ንብረት ነው፣ ምስክርነት ያስፈልጋል። እንዲ እንዲ እንዲ ብሏል ወስያ ማለት ነው። ከዛን እነኚህን ሰዎች ሰውየው ሞተ፣ ኑዛዜውን ሰምተዋል። ተህቢሱ ነሁማ እነኚህን ሁለት ምስክሮች ታቆዩአቸዋላችሁ ለምስክርነት ሚንባዕድ ሰላቲ ከሰላት በኋላ ከፊል ዑለማ ከዓስር ሰላት በኋላ ብለዋል። ብዙ ጊዜ የሚቀዘቅዝበት ሰዎች የሚጣዱበት ገበያ የሚሞቅበት አይነት ነው ወይ ደግሞ የተፈለገው ነገር የሰዎች መሰባሰብ ስለሆነ አይ ሰላ ብለዋል። ከየትኛውም ሰላት በኋላ ብዙ ጊዜ ግን ሰላተል ዓስር ነው ብዙ ጊዜ አመች የሆነ ለዚህ ነው። ከዛን ፈዩቅሲማኒ ቢላሂ እነኚህ ሁለት ምስክሮች በአላህ ይምላሉ አለ ኢን ኢርተብቱም በእነሱ የተጠራጠራችሁ እንደሆነ ይማሉ። ምን ብለው ላነሽተሪ ብሂ በዚህ ምስክርነታችን ሰመነን እኛ ዋጋን ጥቅምን አንገዛ። ምክንያቱም ከወራሾች አንዱ ይመጣና እንዲብለበል ይህን አልሰጥሃለሁ ካለው ሊዋሽ ነው። ወለው ካነዛ ቁርባ የዝምድና ባልተቤት ቢሆን እንኳ ወራሹ ወላ ነክቱሙ ሸሃደተላሂ አላህ ፊት ቆመን የምንናገረውን ለአላህ ብለን የምንለውን አንደብቅም። እኛ ኢና ኢዘን እኛ ያን ጊዜ ለሚነል ዓሲሚን ከወንጀለኞች እንሆናለን ማለት ነው ብለው ይማሉላችኋ አለ። ከዛ እነኝ ሁለት ምስክሮች ተማክረው ወይ ከከፊል ወራሾች ጋር በውስጥ ሴራ ሰርተው ፈኢን ዑስረ ከታወቀ፣ ዑሊማ ለት ነው ከታወቀ፣ አላ አነሁማ እስተሐቃ እስመን በውሸት በመመስከር ኃጢአትን በራሳቸው ላይ ግድ ያደረጉ ስተሐቃ እስመን ከታወቀ፣ ፈአከራኒ ሌሎች ደግሞ ይምጡዋል። ሶስት ማለት ነው። የመጀመርያው ሙስሊሞች ሙስሊሞች ካልሆኑ አህለል ኪታብ ተብሏል። እሺ አሁን የሚፈልገው ሁለት ተርቲብ ነው። ፈኢን ዑስራ ከታወቀ አላ አነሁም እስተሐቃ እስመን ፈአክራን ሌሎች ይቆሟ። አሁን የሚቆሙ ሰዎች ደግሞ ከወራሾች መካከል ለሟች ቅርብ የሆኑ ሰዎች ናቸው። የቁማኒ ይቆማሉ። መቃመሁማ በሁለቱ በኽያና በውሸት በመሰከሩ ሰዎች ይቆማሉ። ከዛን መቃመሁም አለ ምን አልዚን አስተሐቀ ዓለይም ከነኛ ማለት ነው። አስተሐቀ ዓለይም አልአውለያን ይላል። አውለያን ማለት አውላ የሚለውን ያዙ መጀመሪያ አውላ ማለት ቅርብ ማለት ነው። ለሟች ተገቢ የሆነ አያችሁ፣ አውላ የሆነ አቅረብ ልል መይት ማለት ነው ከሆኑ አያችሁ ቅርብነት ወይንም ይሄ ይገባዋል ከሚባል ሰው ሁለት ይቆማል። ፈዩቅ ሲማኒ ከዛን ይምላሉ ቢላሂ ለሸሃደቱና የኛ ምስክርነት አሐቁ ሚን ሸሃደቲሂማ ከነሱ የምስክርነት ቃል የኛ የበለጠ የተገባ እውነት ነው ብለው ይምላሉ። ወማዕተደይና እኛም ድንበር አላለፍንም ኢና ኢዘን ለሚነ ዛሊሚን እኛ እንዲህ ካደረግን ከሚበድሉ ሰዎች ነን ማለት ነው ብለው ይማሉ ይላል። አሁን ይሄ የሚደረግበት ምክንያት አንደኛ ገንዘብ ነክ ስለሆነ ነው። ሁለተኛ ወስያ የሚባለው ነገር ማለት ነው። በውርስም ቦታ ቀሪ ነው አይደለም። ስለዚህ ወስያ ከተሰጣና ደይን ከተከፈለ በኋላ አይደለም። ግን ወስያው ከአንድ ሶስተኛው መብለጥ የለበትም። ዛሊከ እንዲህ ማድረግ ሁለት ሁለት ምስክር አድርጎ ማቆም አድና የቀረበ ነው። አን ያእቱ ቢሻሃደቲ ዓላ ወጅሂሃ ምስክርነት ቃልን በተገቢው መልኩ ማለት ነው። ዓላ ወጅሂሃ በተገቢው መልኩ ይተገብሩ ዘንድ አው የኻፉ ወይ ይፈሩ ዘንድ አን ቱረዳ አይማኑን ባዕደ አይማኒህም አያችሁ መሃላዎቻቸው በአዳይማን ይህም አለ ከመሐላዎቻቸው በኋላ መሐላዎቻቸው ወደ ወራሾች ወይንም ለሟጭ ቅርብ ወደ ሆኑ ሰዎች እንዳትመለስ። ከዛ በኋላ እኮ ሰውየው እንዴ ሰው ፊት ቆሞ መሄድ አይችልም እኮ። አገር ቢለውጥ እንኳ ስማ ይላል የሆነ ቦታ። አማና የሌለው ሰው ከሰው ነው የሚገለለው። አንድ ነገር ልንገራችሁና አሁን በአይኤፍቢ ኢስላሚክ ባንኪንግ በሚለው አንድ ሰው ሄዶ ከአንድ ባንክ ይበደራል፣ ከአንድ ኢስላሚክ ባንክ ይበደራል። ይበደርና ሳይመልስ በሌላ ኮላተራል ደግሞ ከሌላ ባንክ ሊበደር ሲሄድ ሲስተሙ ይይዘዋል። እያንዳንዱን የሰውየው አበዳደር፣ ስንት እንደተበደረ ያከፋፈል ስርዓቱ ቃሉን ጠብቋል ወይ ምናምን ወደ ማዕከላዊ ሴንትራል ባንክ ብሔራዊ ባንክ ሪፖርት ይደረጋል። ከሌላ ባንክ ሊበደር ሲሄድ ወዲያውኑ ዳታው ሙሉ ዝርግፍ ይላል። ይሞጥሉት ይሞጥሉትና፣ አንተማ ተገቢ አይደለህም አንሰጥህም ይሉታል። ይሄን ሄዶ መበደር እንዳይችል ይሆናል ማለት ነው። ስለዚህ ኢን አህሰንቱም አህሰንቱም ሊአንፉሲኩም ይሆናል ማለት ነው። አንዴ በህይወቱ ምስክርነት ምስክርነት ውድቅ ከተደረገ በውሸት ከመሰከረ እድሜ ልኩን ሰው አበድረው፣ እድሜ ልኩን አይመሰክርም፣ እድሜ ልኩን ሽማግሌ መሆን አይችልም። ሊያነ ኻኢን ስለዚህ ጉዳቱ ዱንያውይም ኦኽረውይም ነው። ስለዚህ አንቱረዳ አይማኑን ባደ አይማን ይህም፣ ስለዚህ የምስክርነት ቃል እንዳይመለስ አንተ ከተደረሰብህ እኮ ሌላ ሰው መቶ ይመሰክራል፣ የአንተ ውድቅ ይደረጋል ከተባለ አንድ ሰው እጅግ እንዲጠነቀቅ ይሆናል አለ። ይሄ ማለት ምንድነው ነው መጠንቀቂያችሁን ያዙ፣ ሁዙ ሕዝረኩም እንዲህ ነው። በምን መልኩ ነው ሰውን የምቆጣጠረው እ ይሄ የምናስብበት ነው። ወተቁ ላ አላ አንፍሩ ወስመዑ የምትባሉትን ስሙ። ወላሁ ላ ያህዲ ልቀውም አልፋሲቂን፣ አላ አፈንጋጭ ህዝቦችን ከትእዛዙ የሚወጡ ህዝቦችን አላ አይመራም ይላል وصلى الله وسلم على نبينا محمد وعلى اله وصحبه